ወንጌል የቤተ መንግስቱ በር አይዘው። ብልጽግና ስለሆንክ የብልጽግና ካድሬ ስለሆንክ ከፖለቲካው ጋር ቤተክርስቲያኒቷን ለመውጋት ተነሳ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱ የሚገለጥላቸዋል አይደለም። እነሱ ፓትርያርኩ ፕሮቴስታንት ቢሆኑ ቤተ ክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተ ክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። ግን የቤተ መንግሥት በር አይዘውም፣ የቤተ ክህነት በር አይዘውም። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። አቡነ ገብርኤል ኢየሱስን የሚገልጡ ናቸው ብላችሁ ዛሬ እናንተ ተነሳችሁ፣ አላማችሁን እናውቃለን። ቋሚ ሲኖዶስ በብፁዋነታቸው ላይ ያስተላለፈውን ውሳኔ በድጋሚ እንዲያይልን እንጠይቃለሁ። ማን ስለሆኑ ነው የሲኖዶስን ውሳኔ ረግጠው የሚሄዱት? ማን ስለሆኑ ነው? እሳቸው ገና ትናንት የተመረጡት ዘረኛ ጳጳስ ስነታቸው የኦሮሞ ብሔርነትን ግፊት ጋር በማያያዝ የቅስናና ሹመታቸውን ጭምር ሳይቀር የብልጽግና ጳጳስ በማለት ድብን ያለ ጥፋት ያጠፉት አቡነ ገብርኤል ክህደት ነው ያስተማሩት። ክህደት ይህን ከዘርጋ ኦሮሞ ስለሆኑ ማንስ ቢሆኑ የአቋም መግለጫ እኛ ሀገረ ስብከት የምንገኝ አባገዳዎች አደ ሲንቄዎች የሀገር ሽማግሌዎች የሰንበት ትምህርት ቤት ተወካዮች የኦሮሞ ህዝብ፣ አሁንም ሃይማኖትን ይጠብቃል። አባገዳ ኦርቶዶክስ ተዋህዶን የሚወክል አይደለም፣ የቤተክርስቲያን መዋቅር አይደለም። ሰላም እንደምን አላችሁ። እስኪ ዛሬ የእስልምና እምነት ተከታዮች አላህን በተመለከተ የሚወዛገቡባቸው ሁለት መሰረታዊ ነጥቦች ልንገራችሁ። አንደኛው ህልውናውን ወይም አኗኗሩን በተመለከተ ሲሆን፣ ሁለተኛው ደግሞ ስሙን በተመለከተ። በእነዚህ ሁለት አስተምሮች ወይም ነጥቦች ከሁለት ተከፍለው እየተወዛገቡ ነው። እንደ እውነቱ ከሆነ የእስልምና ሃይማኖት እንደ ዘንድሮ ከባድ ፈተና ገጥሞት አያውቅም። በይ ለምን መሰላችሁ? ከዚህ በፊት ከተመሰረተበት ጊዜ ጀምሮ በተለይ በሰባተኛው መቶ ክፍለ ዘመን ለሌሎች የጥፋት የደም መፍሰስ የመከራ የስቃይ ምክንያት ይሆን ነበር እንጂ ራሱ የሚፈተን አልነበር። ለሌሎች ግን ፈተና ነበር። ምክንያቱም ሃይማኖቱ የተስፋፋው ራሱ በጦርነት በማስገደድ ስለነበር ማለት ነው። መሐመድ ጦር አዝምቷል፣ ራሱ ዘምቷል፣ ማርኳል። የማረከውን ወይም የዘረፈውን ያን ተካፍለዋል። ሴቶችን ማርኩ፣ ለራሱ አግብተዋል፣ ውዘተርፍ ብዙ ነገሮች። ይህ አልበቃም ብሎ ህግ የሆናቸው ብሎ ህግ ጽፎ ያን ጠቅሎ በውስጡ ብዙ አሰቃቂ አስተምህሮችና ፍት የተጓደለባቸውን ህጎች ሁሉ ሳይቀር ጠቅሎ ሰጦ ለብዙ ዘመናት እስከ ዛሬ ድረስ ዘልቆ ነበር። አሁን ግን ያ የተጠቀለለው ለብዙዎች ነፃነት እንዳይኖራቸው ፍት እንዳያገኙ ወይም ደግሞ ዘላለማ ህይወት እንዳይኖራቸው አድርጎ ጨቁማቸው ያን መጽሐፍ ብቻ ዝም ብለው እንዳምላክ ካልታጠብን አንነከውም እያሉ ይዘው ሲኖሩ የነበሩትና የነበረው ሲገለጥ፣ አስተምሮ ሲብራራ ሲተነተን፣ የእስልምና ሃይማኖት አስተምሮ ፀሐይ ላይ የተሰጣ እቃ ነው የሆነ እውነት አላፊ አግዳሚ ሁሉ ሲታዘቡ ማለት ነው። እስኪ አሁን የእስልምና ሃይማኖትን አስባችሁ ትዝ ይላችሁ ነገር ምንድን ነው? ውሃን ብታስቡ፣ ዶሮን ብታስቡ፣ አህያን ብታስቡ፣ ሰይጣንን ብታስቡ፣ ሊጥን ብታስቡ፣ ትዝ ማይላ ምን ነው ትዝ ይላችሁ፣ ማትገረሙበት ነገር እኮ የለም። እና ይሄ ትልቅ በተለይ አሁን? ለእስልምና እምነት ተከታዮች ሳያውቁት ዝም ብለው ይጓዙ ለነበሩ ሰዎች ትልቅ ደስታ፣ ትልቅ የነፃነት ጎዳና ነው። ወደ እውነተኛው መንገድ ለመሄድ ወይም ወደ ክርስትና ለመምጣት ትልቅ ተስፋ አላቸው ብዬ አስባለሁኝ፣ አግኝተዋል ብዬ አስባለሁኝ። አውቆ የተኛ የሚቀሰቅሱት አይሰማም እንደሚሉት አውቆ ካልተኙ በቀር ማለት ነው። ወደ ዋናው ነጥቤ ሲሄድ ይሄ እየተራራ ያ የተሸውሮ ተሰውሮ የነበረው አትተርጉም ሲበል የነበረው ዛሬ ሲገለጥ አሁን እርስ በርሳቸው እየተከፋፈሉ ነው። በእርግጥ የክርስትና አስተምህሮ ሰዎች ተከፋፍለው እርስ በርሳቸው ሲተቻቹ እንዲኖሩ ሳይሆን እውነቱን አውቀው ሐሰቱን ለይተው ወደ እውነቱ ጎዳና እንዲመጡ ነው። እንግዲህ አሁን እነዚህ የተከፈሉት ህልውናውን በተመለከተ አንዳንዶች እነዚህም ከሁለት የተከፈሉ ናቸው ወይም ያለህን ሁኔታ መለኮታዊ ሆነ ሆኑ እንት የሚሉ ሰዎች። አንዳንዶች አይንን የፈጠር አይን የለውም እንዴት ይባላል? እጅን የፈጠር እንዴት እጅ የለው ይባላል? እግርን የፈጠር እንዴት በተለይ በእጅ ሰራኋቸው እያለ እንዴት ልንክደው እንችላለን? በዛ ላይ ደግሞ በሱራ 13 ላይ በአርሽ ላይ ተደላደለ እያለ እንዴት ያን ልንክድ እንችላለን? ስለዚህ አለ አካል አለው ብለው የሚያስተምሩ ናቸው። በሁለተኛው ወገን ያሉት ደግሞ በጭራሽ ከነዚህ ነገሮች ነፃ ነው፣ ከነዚህ ነገሮች ውጭ ነው፣ መንፈስ ነው። ስለዚህ እነዚህ ነገሮች ለሱ ሊነገሩ አይገባም የሚሉ ናቸው። እግዚአብሔር ያሳያችሁ፣ እግዚአብሔር ያመልክታችሁ እንጂ በእውነቱ ሁለታችሁም ቢሆን ምንም ትርጉም በሌለው ነገር ነው ጊዜ የምታባቅ አንዳንዶች የእስልምና እምነት ተከታዮች ይሄም በተመለከተ እንወት ለማግኘት ብዙ መጽሐፍትን ለማየት እየሞከሩ፣ ግን እውነቱ እንደዛ አይደለም። ቁርኣኑን ማየትና መተርጎን ብቻ በቂ ነው። ያን እና የመሐመድን ህይወት አመጣት መንገዱን መሐመድን በደንብ ማጥናት ከተቻለ በእርግጠኝነት ትልቅ መፍትያ አለው። መሐመድ ራሱ የሰራው ያወሳሰበው ህግ መሆኑ ከየት መጣሽነቱ። በእርግጥ የመሐመድን ማንነት በድም ላጠና ሰው አንዴ ካርሽ ላይ ነው አንዴ አካል የለውም ከማለት አይደርስም ማለት ነው። ያን በድም ትል ማለት ስለዚህ፣ የሚያስታርቃችሁ ሁለታችሁም ጥቅም የለውም። አላህ የሚባል አካል ፈጽሞ የለም። ስምን በተመለከተም አላግባብ ነው አሁን እየተረጎሙት ያሉት አንዳንዶች አለህ የሚለው ቃል እስራኤላውያን የሚጠቀሙት ነበር ለማለት ምናልባት አላህ እና መሐመድ የሚል ስም ለማግኘት መጽሐፍ ቅዱስ ላይ ነው ያሉት ፍለጋ፣ ማለት አላህ እና መሐመድ የሚል ቃል እናገኛለን ብለው ተሰማርተው ያሉት አሁን መጽሐፍ ቅዱስ ላይ፣ እግዚአብሔር ይመልሳቸው። እንዲሁ በእውነቱ፣ በዛ እንዲሁ ፍለጋ ቁርአኑን አያነቡትም። በፊትም ቢሆን ያን አንብቦ እንኳን ትንባይሉ እውነቱ ላይ ስለሚደርሱ ተስፋ አለን ወደ እውነቱ እንደሚመለሱ ማለት ነው። እኔ ግን ማለት የምፈልገው አላህ የሚለው ቃል እስራኤላውያን ይጠቀሙበት ከነበረ ዛሬ ለምን አይጠቀሙበትም ብላችሁ እንድትጠይቁ። ለምሳሌ አንዳንዶች አላህ የሚለው ቃል አልኢላህ ከሚለው የአረበኛ ቃል የመጣ ነው ይላሉ። አንዳንዶች ደግሞ አላህ የሚለው እግዚአብሔር ማለት ነው፣ እግዚአብሔር የሚለው አላህ ማለት ነው ብለው ይተረጉማሉ። ለምሳሌ ኢትዮጵያውያን ኢትዮጵያውያን ሙስሊሞች አላህን ይጠቀሙታል እነሱ ቋንቋ ግን አማርኛ ነው። ለምንድነው ወደ አማርኛ መተርጎም ያልተፈለገው? አላህ የሚለው ቃል አትተርጉሙ ወይም አይተረጉም የሚል ሕግ ስላላቸው ሊሆን ይችላል አይደል? ምክንያቱም አሜሪካ ሄደ የትም ሄደ አንድ ሙስሊም አላህ በሚል ስም እንጂ በሁለተኛ ሶስተኛ ወገን ስም አይጠቀሙም። ስለዚህ እስራኤል ላይ እስራኤላውያን ይህን ያልተጠቀሙት በፊት ስለሌለ ነው እንጂ መጠቀም ይቻል ቢሆን ኖሮ ልክ እንደ ኢትዮጵያውያን በሀገራቸው መጠቀም ይችሉ ነበር። ግን የለም ችግሩ በደንብ ሌላው አላህ የሚለውን ወደ አማርኛ ስንተረጉሙ አምላክ ሚል ትርጉም ካመጣ በጣም በጣም ሰተት ምክንያቱ አምላክ የሚለው ቃል ምን ማለት ነው መጀመሪያ ይህን እኮ የቋንቋ ባለቤቶችን መጠየቅ አለባችሁ። አምላክ እኮ የመለከ ብዥ ነው። ለምሳሌ በዕብራይስጥ ኤሎሄም ማለት ብዙ ነው አይደለ? እንግዲህ አላህ የሚለው ኤሎሄም ከሆነ እኮ አምላኮች ማለት ነው። በተለምዶ ነው አምላክ የሚባል እንጂ አምላኮች ማለት ነው። ኤሎሄም አምላኮች የብዙዎች ማለት ነው። የኤል ብዥ ማለት ነው። አምላክ የሚለውም ደግሞ የመለከ ብዥ ነው። አማልክት ሲል ደግሞ የብዙ ብዙ ማለት ነው። ደግሞ አንድ ነው ነው የምትሉት። ስለዚህ ብዙ በሆነ ነገር እንዴት ልጠቀሙ ትችላላችሁ? አላ ለምሳሌ እኔ አምላክ ነኝ ካለ እኔ አምላኮች ነኝ እያለ ነው ማለት ነው። ለምንድን ነው አምላክ የሚለውን ቃል ለአንድ የተጠቀም ነው ብላችሁ የቋንቋ ባለቤቶች መጀመሪያ ጠይቁ እንጂ እናንተ እንደምትሉት ለክርክር የሚሆን ከሆነ ግን አምላክ የሚለው ራሱ ለብዙዎች እንጂ ለአንድ አይሆን። ክርክር ከሆነ ዝም ብሎ ትርጉም የሌለው ነገር ላይ ከሆነ ማለት ነው። ኤሎሂም የሚለውም ደግሞ ለአንድ እንዴት ሊሆን ይችላል? የብዙ እስከ ሆነ ድረስ ማለት ነው። ስለዚህ አላህ የሚለውን ግን በምንድን ነው በደንብ ማረጋገጥ የምንችለው ይችላል። ከመሐመድ አባትና አያት ከአብዱል ሙጣሊብና ከአብዱላህ ማለት ነው። አብዱል ሙጣሊብ የዘምዘም ውሃ ሲቆፍር ቁራይሾች ሲቆፍር መጀመሪያ ሲቆፍር የሚያግዘው ሰው ባለማግኘቱ አዝኖ ላላህ ተስሎ ነበር። አስር ልጆች ቢሰጠኝ አንዱን አገባልሃለሁ ብሎ ከዛም በኋላ ቁራይሾች ቢለምዱት ደግሞ አይ አላህ የለኔ ብቻ ነው ሰጠኝ ብሎ መሐመድ። የሚገርመው ነገር አብዱልሙጣሊም ስለት የገባው ለሆባል ለሚባለው ታዖት ነው። ይህ ማለት የአብዱልሙጣሊም አምላክ ሆባል ነበር ማለት ነው። ለእሱ አብዶል መጣሊብን እንዳይሰዋ በብዙ መዋርትና በልጆቹ ለቅሶ በሴት ልጆቹ ለቅሶና በመዋርተኛ ወይ በጠንቋይዋ ምክር መሰረት አብዱላህ እንዳይሞት ወይም እንዳይሰዋ በግመል ተተክቶ ነው ነጻ ይወጣ። ለማን ነው የሚሰዋ የነበረው? ለወባላ አይደለ? ለጣውት እኮ ነው። ስለዚህ ያ አብደላህ ምላክ ማለት ማን ነበር ማለት? ጣውት ማለት ነው። ጣውት ነበር ማለት ነው። በቀላሉ እኮ የአብደላህን አምልኮና ያ አብዱል መጣሊብን አምልኮ መረዳት ከቻላችሁ ግን ቀላል ማለት አብደል የአብደ የመሐመድ አባት ወደዚያ ሂዶ ለመሥዋዕት ሊቀርብ ከነበር ለአምላክ ነው፣ እና የቀረበው ሆባል የእሱ አምላክ ነበር ማለት ነው። አብደልላህን ያዳኑት ሰዎች ናቸው። ዮሐንስ የፈለገ ይምጣ። ኢየሱስ ጌታ ነው የሚለውን ጥቅስ እንዴት ሳታቅ መንገድ ላይ ትወጣለህ? ምንም ጥቅሱ አያስፈልግም። ያስፈልጋል። ገብተዋል። በቃ ኢየሱስ ጌታ እንደሆነ አይደል፣ በቃ አዛ ቢጠይቅ ምንድነው የምታደርገው? ከየት አመጣው? እዙ እስኪያሳይ ቢልህ ይኸው በእኔ ላይ ጌትነቱ ሰርቷል። በጭቅጭቅ በድቅድቅ ጨለማ ነበርኩ፣ ወደ ብርሃን መጥቻለሁ። ከእኔ በላይ ምስክር ያለው ማሳየት የፈለግኩት ነገር በዛ ውይይት በዛ ቪዲዮ ምኖር ታውቃለ። አብዛኛው ጴንጤ ኢየሱስ ጌታን ይላል እንጂ መጽሐፍ ቅዱሱን ሀሳብ ተረድቶት አያውቅም። መጽሐፍ ቅዱሱ ላይም ጌትነቱ የቱ ጋር እንደሆነ እንደማያውቅ ለማሳየት ነው ያን ያደረግኩት። አይደለም ጴንጤ ማለት ከዛ ፍጥረት እስከ ራእይ እውቀት አለሁ ማለት አይደለም። ለህይወት የሚሆነ ያነባ የሚመሰክርለትን ጌታ እንዴት ጥቅሱን አያውቀውም? ኢየሱስ ጌታ ነው እያለ ኢየሱስ ጌታ ነው የሚለውን ጥቅስ አለማወቅ ማለት ይሄ ውርደት ነው። አረ ውርደት አይደለም፣ ወደ ማወቅ ይመጣል። ምን ችግር አለ? አንተ ግን ስታይ አላፈርክም። ቪዲዮ አላፈርክ። እኔ እንደውም በጣም ጀግና ነው ቦልድ ነው ጴንጤ መሆን በቃ። እኔ እንደውም ጴንጤዎችን እንቀላቀላለሁ አልኩኝ። እንዴት የሚያስደስት ሰው ነው ፍቅር ሲዝምነ እንዲያሆን ክርስቲያን ያላሰበ ምን ክርስቲያን አይደለም። ሶፊ መቶ ፐርሰንት የክርስትና ሰጪ ክርስትና ሰጪና ነሺ እንኳን እግዚአብሔር ኢትዮጵያ ያለው ለነገሩ፣ ከናንተ መካከል ተመርጦ አነቃ ቢያደርግብን ኖሮ ሁላችንም ሲወልነን። አረ ለምን? በመጽሐፍ ቅዱስ ገልጬ ላሳየ በፍጹም አንተ ክርስቲያን ልትባል እንደማትችል። ግዴለ መሻ በቃሽ። ምን ምን ሊሆን ይችላል? ምን የፈለከውን አርገኝ። ደሞ እንደዚህ አይነት ትምህርት አመጣ። ልደት ተአምረ ማርያም ወደ ተማልክባት ቤተ ክርስቲያን ተመለስና ክርስቲያኑ ሚከርም። እኔ ልደት መልካም ልጅ ነው። እውነት አሪፍ ነው፣ በርታ። መጽሐፍ ቅዱስ ደግሞ እየሰጣ አይቻለሁ። መግዛት ካለብኝ ልግዛ። እኔ በጣም ደስ ይለኛል። ግዛ

ከፈለግህ ደግ ከሆንክ፣ አይ ደግነት ሳይሆን ግዴታችን ነው እኮ። ልደት ችግር ነው ነው ግዴታችን ነው። እዚህ ጋር እዚህ ጋር ብዙ ዶላር ጣልኩኝ። ግንሽ ይፈልግ ድማችን ቢሆን በዚህ ቪዲዮ ላይ ግን እንናገራለን። ከዚህ በፊት አካውንታችን እየተዘጋ ያለው በእንደዚህ አይነት ቪዲዮዎች ምክንያት ነውና ሁላችሁም ኮፒ ሊንክ እያደረጋችሁ እዛኛው የጭፍን ዓለም ውስጥ ያላችሁ ሰዎች በየገጠሩ እየገባችሁ ጥቂት ገንዘብንና ለስጋዊ ደስታ የሚሆን ሙሉ ሱፍ እየገዛችሁ በየከተማው የምታስወጧቸው ሰዎች ጉዳቸው ይሄ ነው። በየመንገዱና በየአደባባዩ የወጡ ኢየሱስ ጌታ ነው ብቻ ብለው እንዲናገሩ ሲጠየቁ እንዳይመልሱ እነሱ ብቻ እንዲጠይቁ አድርጋችሁ አእምሯቸውን ደፍናችሁ የምታስወጧቸው ግለሰቦች እንደዚህ ናቸው። ቅዱሱን መጽሐፍ የማታነቡ ለታይታና ለይምሰል ብቻ ቅዱሱን መጽሐፍ ይዛችሁ በየመንገዱ የምትዞሩ ይህንን ሕዝብ አታስበሉ። ኑ ከዚህ ጭፍን ዓለም እውነተኛ ብርሃን ወደ በራላት ቤተ ክርስቲያን ከነ ኃጢአታችን ከነበደላችን ወደሚወደን ወደ እግዚአብሔር ኑ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይወደናል፣ ይናገራል። እኔ እንደ ኦርቶዶክሶች ለሙስሊሞች አሁን ወንጌል ሰብካችሁ ሙስሊሞችን ወደ ክርስትና ለማምጣት ብትፈልጉ ማንን ነግራችሁ ነው የምታመጧቸው ወደ ክርስትና ይሄኔ ጥያቄ ስለ ኢየሱስ ክርስቶስ ነው አሁን ሙስሊሞች ኢየሱስ ክርስቶስ ጋር ነው ችግር ያለባቸው ጌታ ኢየሱስ ክርስቶስ አምላክ አይደለም ነው እናንተ አሁን ከሙስሊሞች ጋር ቁጭ ብላችሁ ክርክር ብትገጥሙ ምን ብላችሁ ነው በማርያም ነው የምታሳምኗቸው ኑ ወደ እኛ ማርያምን እናመልካለን ማርያም ታድናችኋለች ማርያም ታማልዳችኋለች እያላችሁ ነው የምታመጧቸው የተወደዱት እናታችን ምን እያሉ ነው? አሁን ሙስሊሞች መጥተው ቢጠይቋችሁ ወይንም ደግሞ ለሙስሊሞች ወንጌል ብሰብኩ ኦርቶዶክሳውያን ምን ብላችሁ ነው የምትሰብኩት የሚል ጥያቄና እንዲሁም ደግሞ ያለ እውቀት የሆነ ዝም ብሎ ማርያምን ታመልካላችሁ አይነት ክስ የተለመደው የጴንጤ እዬ ማለት ነው። ለቅሶ ነው የጴንጤ የሁል ጊዜ ለቅሶ ብዬ ነው ምለው እሱና እሱን ነገር ይሰነዝራሉ። አጭር መልስ እንሰጣችኋለን። የመጀመሪያው ጌታ ኢየሱስ ክርስቶስን ስለ ዓለም መዳን ሕይወቱን የሰጠውን እመጣለሁ ብሎ የመጣ መጥቶም ደግሞ እሞታለሁ ብሎ የሞተ እነሳለሁ ብሎ የተነሳ ኢየሱስን እንሰብካችኋለን። የተነሳውን ጌታ እንሰብካችኋለን። እነርሱ ወደ ህይወት እንዲመጡ ኢየሱስ እናሳያቸዋል ስለዚህኛ ለዓለም የሞተውን ኢየሱስ እንሰብካለን ማለት ነው ማርያምን እናመልካለን ነው የምትሏቸው አይ አንላቸውም ማርያምን እናመልካለን ብለን ስለማናምን የማናምነውን ኑ እናመልካለን ማርያምን አንላቸውም ይሄ የጴንጤ የሁልጊዜ ዘፈን ነው ማለት ነው እና ከእንደዚህ አይነት ድንዛዜ ያለ እውቀት የሆነ ዕድሜን ከመፍጀት እንዲወጡ በዚሁ ምክሬን እለግሶታለሁ በዚህ ዕድሜዎት ውሸት መናገር ልክ አይደለም እና እኛ ማርያምን አናመልካትም። ይልቁኑ ደግሞ እናንተ ማን ብላችሁ ነው የምትሰብኩት? ለሙስሊሞቹ ጥያቄ ምን ብለው ይሰብካሉ? እርሶ ለዓለም ሞቷል ኢየሱስ ብለው ነው የሚሰብኩት ከሆነ ካልቪኒስቶች እንደዛ አያምኑ። ፕሮቴስታንት ውስጥ ዓለምን ሁሉ ሊያድን መጥቷል ብለው አያምኑም። ለተመረጡት ነው የሞተው ብለው ነው የሚያምኑት። ምን ብለው የሚሰብኩት? የኢየሱስን ማዳን በሚስጥራት በኩል ነው የምንቀበለው ብለው ያምናሉ እንደ መካነ ኢየሱስ ወይስ አይደለም? በእምነት ብቻ ነው ብለው ነው የሚሉት ሙስሊሞች ሲጠይቋቸው የመካነ ኢየሱስ እና የቃለ ሕይወትን ወንጌል የሚሰብኳቸው የመካነ ኢየሱስን ኢየሱስ ነው ወይንስ፣ የቃለ ሕይወትን ወይንም ደግሞ የሉተርን ወይንስ የካልቪንን የማንን ኢየሱስ ይሰብኳቸዋል ለሙስሊሞች? አስቀድመው ስለ ራስዎት ቤት በደንብ ቢያውቁ ወጥተው በሚዲያ እንዲህ ባላወሩ ነበር። እና ጓዳን ማየት ጥሩ ነው። እናትም ስለሆኑ ስለ ጓዳ በደንብ ስለሚያውቁ ጓዳውት ላይ ያተኮሩ ጓዳውት ላይ አተኩረው አንዳንድ ነገሮችን ቢያውቁ ቢያሰላስሉ ቢያስቡ ጥሩ ነው። ሳይታሰብ ታሰብ የሚወራ ወሬ በተለይ ሚዲያ ላይ የሚዲያ ይዞት ስለሚቀር ያስገምታል፣ እና ከማውራቶት በፊት ትንሽ አሰብ ቢያደርጉ ጥሩ ነው ብዬ የልጅነት ምክሬን ለግሶታለሁ። ለሙስሊሞች የትኛውን ወንጌል እንደሚሰብኩ በዛው ከቻሉ ይነግሩኛል ማለት ነው።